ሰላምና ጤና በያላችሁበት ይሁን ውድ የቻናላችን ቤተሰቦች፣ ከብላክ ላይን ሚዲያ የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። እጅግ አሳዛኝ መረጃ ተሰምቷል። በጎጃም የሃይማኖት አባቱና የአይምሮ ታማሚው መገደላቸው ተነግሯል። ዝርዝር ጉዳዩን ይዘናል። መንግስት ለካድሬው ወታደራዊ ስልጠና ሊሰጥ ነው ተብሏል። ጎን ለጎንም ወጣቶችን እያፈሰ ወደ ማሰልጠኛ እያስገባ ነው። በሌላ በኩል የሀገሪቱ ድንበር ግን ተደፍሯል። ኢትዮጵያ ግዛት ሌላ ሀገር ገብቶ ሰንደቅ አላማ ሰቅሏል። ሙሉ መረጃውን ትሰሙታላችሁ። የአማራ ፋኖ ሲቪል ትኩረቱን በአማራ ብልጽግና ላይ እንዲያደርግ ጥሪ ቀርቧል። በልዩ ትንታኔ እናስደምጣቸዋለን። የብልጽግናውን ስርዓት ሸሽተው የተሰደዱ ኢትዮጵያውያን በዛሬው ዕለት የገጠማቸው ጉዳይ የዓለምን ትኩረት ስቧል። የዜጎች ሰቆቃ ቀጥሏል። መረጃውን ትሰሙታላችሁ። የፓርላማ አባሉ ተገድለዋል። የተገደሉትም በታቀደ ኦፕሬሽን ነው ተብሏል። የመረጃ አካል ነው የብልጽግና ሰራዊት አንድ የአእምሮ ህሙማንን ጨምሮ ንጹሐንን በግፍ መግደሉ ተነግሯል። በጃዊ ወርቅ ሜዳ ከተማ የጨፍጫፊው ሥርዓት ጠባቂ ሰራዊት ሶስት ንጹሐን ላይ አሰቃቂ ግድያ የፈጸመ ሲሆን አንድ የአእምሮ ታማሚ እንደሚገኝበትም ታውቋል። ግለሰቡ የአእምሮ ታማሚ መሆኑ በህክምና ተረጋግጦ መድኃኒት እየወሰደ መሆኑን የሚያውቁት እና ከዚህ በፊት ደብደው የአካል ጉዳት ያደረሱበት የነበረ ነው ተብሏል። የመንግስት ሰራዊት አባላቱ የሃይማኖት አባትንም ገድሏል። የተባለው ቄስ አብርሃም የተባሉ አባት ከቤተ ክርስቲያን ኪዳን አድርሰው ከንጋቱ 12 ሰዓት ወደ ቤታቸው ሲመለሱ በአሰቃቂ ሁኔታ ገድሏቸዋል። ትልቅ ሰው አንተነህ የተባሉ ሌላ ሰውም ለዘመድ ጥየቃ ከወጡበት ቤት መገደላቸው መረጃ ጠቁመዋል። በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ለአርባ ቀናት የመሠረታዊ ውትድርናና ፖለቲካ ስልጠና ሊወስዱ እንደሆነ ተነግሯል። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና ና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸው ምንጮች ገልጸዋል። ለአርባ ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑንም ምንጮች አስረድተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሠረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነ ዋዜማ በጉዳዩ ዙሪያ ያነጋግራል መሆናቸው ምንጮች ገልጸዋል። የብልጽግናው መንግስት በአማራ ክልል ያሰማራው ጦር ማለቁን ተከትሎ ኃይል ለመጨመር የግዳጅ አፈሳን ጨምሮ የተለያዩ ዘዴዎችን እየተጠቀመ ነው ተብሏል። በተለይም በአማራና በኦሮሚያ ክልል በግዳጅ የታፈሱ ወጣቶች ወደ ወታደራዊ ማሰልጠኛዎች እየገቡ እንደሆነም ተነግሯል። ሙሉ ጦሩን በአማራ ህዝብ ላይ ያሰማራው የአብይ አህመድ አገዛዝ የአገሪቱን ድንበር ግን መቆጣጠርና ማስከበር አልቻለም። ከአሁን በፊት በርካታ የኢትዮጵያ ግዛቶችን የወሰደችው ደቡብ ሱዳን አሁንም ወደ ጋምቤላ ገብታ ባንዲራዋን ሰቅላለች ተብሏል። የበሻሸው ነውረኛ የኦህዴድ አራዊት አማራን ከልጅ እስከ አዋቂና ንጹሃንን በድሮን መጨፍጨፍ እንጂ የሀገር ሉዓላዊነት የማስጠበቅ ፍላጎት የለውም ነው የተባለው። የኦህዴድ መከላከያ ድንበር ዘልቆ የገባው የደቡብ ሱዳን ጦር ፊት የሚቆም አቅም እንዳለያዘም ተነግሯል። ከአስመራ መንግስት ጋር ጦርነት እገጥማለሁ በማለት በፕሮፓጋንዳ የሚያሰለቸው የኦህዴድ ስርዓት የጋምቤላ መሬትና የሀገር ሉዓላዊ ድንበር ለሱ ጉዳዩ እንዳልሆነ አሳይቷል ነው የተባለው። መንግስታዊ ተቋም የሆነው የኢትዮጵያ ንግድ ባንክ በአማራ ክልል የሚገኙ ቅርንጫፎችን የማጠፍና የመዝጋት ስራ ጀምሯል። በዚህም መሰረት ከጎጃም ደብረ ማርቆስ ከተማና ትሌሊ ከተማ የሚገኙትን ቅርንጫፎችን ቀድሞ በማጠፍ ጀምሮ አሁን ወሎና ጎንደር ዲስትሪክትም ቅርንጫፎችን እየዘጋ ነው ተብሏል። ቅርንጫፎችን እየዘጋ ሰራተኞችን ወደ ትግራይ ብቻ በግዳጅ ሄደው እንዲሰሩ ከሐምሌ አንድ ጀምሮ ተግባራዊ የሚሆኑ ውሳኔ አሳልፏል ተብሏል። በጦርነት ውስጥ ሆነውም የተሻለ የሚሰሩትም ደግሞ የአማራ ክልል ዲስትሪክቶች እንደሆኑ ይነገራል። ባንኩ የብልጽግናው መንግስት የኢኮኖሚ አሻጥር ከሚያስፈጽሙ ተቋማት ውስጥ አንዱ ነው። በአማራ ሕዝብና ባለሀብቶች ላይ ተደጋጋሚ አሻጥሮችን የሚሰራ እንደሆነም ይታወቃል። አብይ አህመድና የሴራ መረቡ መተላለፊያ የሆነው የአማራ ብልጽግና በጀግኖቹ ፋኖች እየተገረፈ የወደቀበት ሁኔታ በትግሉ ውስጥ ከተመዘገቡ ግዙፍ ድሎች ውስጥ አንዱ ነው። የትናንቱ ኢህዴን ብአዴን እና አዲፓ የዛሬው የአማራ ብልጽግና መዋቅር በእያንዳንዱ የአማራ ሰቆቃ ውስጥ ግዙፍ ድርሻ አለው። ይህ ስብስብ በኖርባቸው እያንዳንዱ ጊዜያት ሁሉ አማራ የመከራው ክብደት የሚጨምርበት ሆኖ ቆይቷል። ከግዙፉ የአማራ ህዝብ ላይ ገንጥሎ ከወጣበት ማህበረሰብ ፍላጎት ብቻ ሳይሆን ወግ ልማድና ጠቅላላ ማህበራዊ ስሬት በተቃርኖ ያቆሙት ከሌላው የአማራ ህዝብ ተለይቶ በሽታ የተሸከመና የተወለገ እንዲሆን ያደረጉት ድርጅት ነው። ብአዴንን የሚያክል የመከራ ዕለት በአማራ ህዝብ ላይ ባይጫኖሩ የህዝቡ ሰቆቃ መጠን ይቀ ቀንስ የስቃይ ጊዜው ያጥር ነበር። ከዚህ ባሻገር ነፍስና ደም የሚገበርበት እንዳሆኑ ያለ ከባድ ትግልም አይጠይቅም ነበር። ህዝቡን አጥፍተው ከምናባዊ ፍርሃታቸው መገላገል የሚፈልጉ የፖለቲካ ቡድኖች ጉልበትና ሽፋን ያገኙት በዚህ በአዴም በሚባል ጸረ አማራ መዋቅር አማካኝነት ነው። የዛሬው የአማራ ብልጽግና ትናንት የሀገሪቱ ስርዓተ መንግስት በአማራ ጥላቻ ላይ የተመሠረተ እንዲሆን ሲያደርግ በአምስት ጣቱ ፈርሞ የተስማማ እንደሆነ ለአፍታም የሚዘነጋ ትውልድ የለም። በጨቋይ ተጨቋይ ትርክ በተዋቀረው የተነግ መራሽ ኢህአዴግ መንግስት ወቅት ቀዳሚ ተላላኪና ሚና የነበረው ብአዴን ራሱን ለባርነት ያከራየ ቡድን እንደሆነ በታሪክ በተግባር ተረጋግጧል። ያልነበረበትን ያልሆነውን አማራ ጠል ስውት ትርክት ከመቀበሉን ባሻገር ትርክቱ ስጋ ለብሶ ነፍስ ዘርቶ መዋቅር ሲተከልለት ዋነኛው አስፈጻሚ ነበር። ብአዴን ከአማራ ህዝብ ጠላቶችን በተለይ ጠላት ሆኖ ለመታየት ሲንጠራራ የኖረ አሳፋሪ ፖለቲካዊ ድርጅት ሆኖ በትውልዱ ታሪክ ውስጥ ተመዝግቧል። በአንደው ድርጅት የአማራ ጠላቶች አማራ ምሮናል ሲሉ ከመውረርም አልፎ ሚኒሊክ ገደለን ብሎ የሚያለቅስ ሚኒሊክ ገደለን ሲሉ ያውም ጡታችሁን ቆርጧል ብሎ ሀውልት የሚያስገነባ አማርኛ ቋንቋ በግድ ተጫነብን ሲሉ የእናንተን ቋንቋ ጥፍቷል ብሎ የሚቆም አማራ የእርሻ ቦታችን ላይ ሰፍሯል ሲሉ ያውም ባለርስቶችን አፈናቅሎ የሚል ከንቱና የመዋረድ ምልክት ነው የአማራ ተቆርቋሪዎች ታሰሩ ሲባል እንዲገደሉ የሚመክር አንድ ሲጠይቅ ሁለት የሚሰጥ ከሃዲ ቡድን በባድ ልክ ታይቶ አያውቅም። የህዝቡን ታሪካዊ ስነልቦናዊ ስሬት በመናር ላይ ተጠምዶ የኖረው ድርጅቱ የሚፈልገውን ያህል ባይሆንለትም ሳያቋርጥ ለመሸርሸር ግን ጥሯል። ሀገርን በደሙ የማስቀጠል ከህዝብ ተዋዶ ብቻ ሳይሆን ሌሎችን አዋዶ የማኖር መንግስትን የመትከል ስርዓትን የማንበር እሴቱን በጨቋኝነት ወስደው ለቡድናዊ ፍላጎታቸው መስዋዕት ሲያደርጉት ዋናው ቢላዋ ብአዴን ሆኖ ቆይቷል። የሰውነት ውሃ ልክነቱን፣ የማክበር የመከባበር እሴቱን፣ አዛኝ ሩሩነቱን፣ አማኝ ታማኝነቱን ገልብጠው የትምክት ታርጋ ሲሰጡት የዛሬ የአማራ ብልጽግና ቀደምቶች ዋነኞቹ ተዋናኞቹ ነበሩ። ለጠላት አይበገሬነቱን ለባርነት እምቢባይነቱን መራሽ ተኳሽነቱን ወስደው የጦርነት ነጋሪት ሲጎስም የሚኖር ህዝብ አድርገው ሲፈረጁት ብአዴን ከዋነኞቹ ረድፍ ላይ ነበር። አማራ በትናንቱ ብአዴን በዛሬው ብልጽግና ያላጣው ሀብት ያላየው መከራ ያልደረሰበት የግፍ አይነት የለም። ዋነኞቹን በደሎች ደጋግሞ ማንሳት ዛሬ የመዋቅሩ የመፈራረስ ድል ምን ማለት እንደሆነ ለማይገለጥለት ጥሩ መረዳትን ይፈጥራል። አማራ በብአዴን ካጣቸው ግዙፍ ጉዳዮች ውስጥ አንዱ ከሀገሪቱ ሁሉም አይነት መዋቅሮችና አደረጃጀቶች የተገፋና በባይተዋርነት የሚማዘን እንዲሆን መደረጉ ነው። የኢህአዴጉ ሕገ መንግስት ሲረቀቅና ሲጸድቅ አማራ ወኪል አልነበረውም የሚለው ሀሳብ ከተራ የወንበር ቆጠራና ኮታሶስ የመጣ ሳይሆን ህግ ሆነው የሰፈሩ ሀሳቦችን የሚሞግቱ ሀቀኛ ወኪሎች ያስፈልጉ ስለነበር ነው። ብአዴን ግን እንዲያሁኑ አልተገኘም። እናም ከጀምሩ እንዳንዱ የመከራ ዘመን ሀሁ የሚቆጠረው ይህ ግዙፉ ክሽፈት ነው። ይህንን ተመርኩዘው የመጡ ሌሎች ተቋማትና አሰራሮችም የዚህኛው መስታወቶች ሆነው ታይተዋል። አማራ ሀገርን የማሻገር ታሪክ ውስጥ በደማቁ ከሚጠቀስባቸው ሀገራዊ አደረጃጀቶች መካከል የጸጥታና ደህንነት ተቋማት ዋነኛው ድርሻ ይወስዳሉ። ይህንን የሚያውቁት የአማራ ጠላቶች ፈረሳቸውን ብአዴንን ተጠቅመው በእነዚህ ተቋማት ውስጥ መድረስ ለአማራ ሐራም ሆኖ እንዲሳል አድርገዋል። ለባለ ጊዜ ገዢዎች የሚታመኑ ግለሰቦች እንኳን ቢሆኑ የአማራነት የዘር ሐረጋቸው ብቻ እንደ ስጋት እየተቆጠረ በጸጥታና ደህንነት ተቋማት ውስጥ ሚና እንዳይኖራቸው ተሰርቷል። ብአዴን በአዲስ አበባ እና ፌዴራል የጸጥታና ደህንነት ተቋማት ውስጥ አልፎ አልፎ የሚያቀርባቸው ወኪሎችም ሱፍና ከረባት ደርቦ ቢሮ ከመመላለስ የዘለለ የሚመሩት መዋቅር አልነበራቸውም። ይህ የጸጥታና ደህንነት መዋቅሩ ላይ የተፈጠረ ግዙፍ ክፍተት ከህገ መንግስቱ ቀጥሎ የሚመጣና እንደ ተጨማሪ የመከራ መታጠፊያ የሚወሰድ ነው። ባለፉት ዓመታትና አሁንም ድረስ በእነዚህ ጸረ አማራ ተቋማት አማካኝነት በህዝቡ ላይ የደረሰው ግፍ በቀላል ተዘርዝሮ የሚያልቅ አይደለም። አማራ ለቁጥር የሚታከት የሰው ነፍስ የገበረባቸውን አካባቢዎች ከማንነቱ እስከወሰኑ የተነጠቀው ብአዴን የሚባል ድርጅት በመኖሩ ነው። ወልቃይት የጎንደር አማራነቱን ተነጥቆ የኖረው የሰሊጥ ምርቱን የማዕድን ሀብቱን ጠላቶቹ ሲወርቁበት የነበረው በብአዴን አማካኝነት ነው። ራያም ከወሎ አማራነቱና ከነባር ርስቱ ተገንጥሎ የተነ የፖለቲካና የሀብት ፍላጎት ማረፊያ ሆኖ ኖሯል። ብአዴን ባይኖር ደራን ከሸዋ መተከልን ከጎጃም የሚነጥል አልነበረም። ያልተመለሱትን የወሰንና ማንነት ጉዳዮች ትተን ብዙም ባልተረጋገጠ ሁኔታ ውስጥ ያሉትን ወልቃይትንና ራያም ብናይ እዚሁ ላይ እንኳን እንዲደርሱ የተከፈለው ዋጋ ታሪክም ትውልድም የሚረሳው አይደለም። አማራ ከሀገሪቱ ሀብት እኩል እንዲጠቀም ሳይሆን ያለውም እንዲወሰድበት ተደርጓል። ሀገር ብሎ ጫካ መንጥሮ ባቀነው መንደር እንደመጤ እየተቆጠረ ተገሏል፣ ተፈናቅሏል። የአንዳንዱ ትውልድ የአያት ቅድመ አያቱ ዘርና ቀይ ተቆጥሮ ተወልዶ ካደገበት ሀብት ካፈራበት ወልዶ አሳድጎም ለወግ ማዕረግ ካበቃበት ቀዬው ተነቅሎ ባህሉንም ቋንቋውንም ወደማያውቀውና ማንነት እሱ ነው ወደሚሉት ህዝብ እንዲሰደድ ሆኗል። ከበርካታ የመከራ አመታት በኋላ የፈነዳውን ህዝባዊ አመፅም ጠልፎ ለወዴድ ብልጽግና ሸጦታል። ይህ ከትናንት የተሻገረ ግብሩም ሳይቋረጥ ቀጥሏል። አሽከርነት የማይሰለችው ቡድኑ አለቃ እየቀያየረ መላላኩን አጠናክሯል። አማራም ከሞት መንጋጋ እንዳይወጣ የሚችለውን ሁሉ አድርጓል። አማራነት ከትናንት የገዘፈ ክብሩ ወርዶ የመግፋትና የማንባት ምልክት ሆኖ እንዲታይ ተሰርቷል። ብሶቱን ለፖለቲካ ስላቅ ሊጠቀምበት የሞከረው ብአዴን የሁሉ በደል አንዱም ያለሱ ተባባሪነትና ፈጻሚነት አልተተገበረም። የፖለቲካ ሴራ፣ ወታደራዊ ተንኮል፣ ኢኮኖሚያዊ አሻጥር፣ ዲፕሎማሲያዊ በደል፣ ማህበራዊ እረፍት ማሳጣት ሁሉም አማራ ላይ በብአዴን አማካኝነት ተፈጽሟል። እየወደቅ ያለው ይህ ስርዓት ነው። የተፈረካከሰው ይህ ግዙፍ የመከራ ቋጥኝ ነው። እየተንበረከከ የመጣው እንደዚህ አይነቱ ከሃዲ ቡድን ነው። ትንቅንቁ በሁሉም አውደ ውጊያ አርበኛው ትውልድ ከአገዛዙ ጦር ጋር ብቻ ሳይሆን በአንደው ብአዴን ጋርም የሚደረግ ነው። የሚባለውም እንዲህ ያሉና ሌሎች ያልተገለጡ ብዙ እውነቶች አሉበት በመሆኑ ነው። አሁን ለአመታት ሞት ሲደግስ የኖረውን ብአዴንን የአማራ ፋኖ ትግል በተቀናጅና በተናበበ መንገድ እንዲከስም እያደረገ ነው። ከፌዴራል እስከ ቀበሌ በዘረገው የካሬ መዋቅሩ ያሻውን ሲፈጽም የኖረው ስብስቡ ረዥም የክፋት እጁ እንዲቆረጥ ሆኗል። አረጋ ከበደና የርጋ ሲሳይ እንኳን ገጠራማ ቀበሌዎችን ርዕሰ መዲናዋን ባህርዳርም እንዳያስተዳድሩ ተደርጓል። ጉልበቱን በንጹሐን ላይ ሲያሳይ የኖረው የድርጅቱ የሚንሻ ክንፍ እየተገረፈ ተበትኗል። የመካበት ይመካበት የነበሩ አድማ በትነው ተመቱ አልቋል፣ ወይም አፈሙዙን በባዴን ላይ አዙሯል። የቀረው ጥቂት ቁጥርም ለፋኖ በውስጥ አርበኝነት እንዲያገለግል ሆኖ ተሰርቷል። የቀበሌ የወረዳና የዞን ካሬ በባንዳነቱ የሚደርስበትን መገለልና የፋኖን ዱላ መቋቋም ተስኖት ከፊል ወዶ ቀሪው ተገዶ በአርበኞች ፋኖች ስር ገብቷል። የላይኛው የባዴን ካሬ እንደ ትናንቱ ሲያነጥስ አብሮት የሚስለውም ወይም ሶፍት የሚያቀብለውን የበታች መዋቅሩን ቀምቷል። ከትግሉ ጅማሩ ማንግስት በወጡ መረጃዎች መሰረት ከየወረዳ ካሬዎች ውስጥ በአማካይ ቢያንስ 15 ከየዞኖች ቢያንስ ሰባቱ የፋኑ የውስጥ አርበኞች ተደርጓል። የብአዴን ፊታውራሪዎቹ እነተመስገን ጥሩ ሆነ አራት ኪሎ ተጎልተው የአማራ ክልል ባለደረቦቻቸው እና ረጋ ከበረ የድል መና እንዲያወርዱ ቢጠብቁም የባህር ዳሩ ቡድን ግን የአሸናፊነት ድርቅ ከመጥተው ቆይቷል። መሽቶ በነጋ ቁጥር የሚሰሙት የሚጎመዝዝ ሽንፈት ሆኗል። እነ ብርሃኑ ጅላ ና አበባው ታደሰ የብአዴን ቅሬቶችን ከወዳደቁበት እየለቀሙ ለማቆም ቢሞክሩም የማይሞከር ሆኖባቸው አለቆቻቸውን ተስፋ አስቆርጧል። የአማራ ዞን የመሸነፍ ብስራት ጓግቶ ሲጠብቁ የነበሩ የፖለቲካ ቡድኖች በሀፍረት እና በፍርሃት እንዲደበቁ ተደርጓል። እንደፈለጉ እየዘገኑ የሚተነትኑት የአማራ ፖለቲካ ሳይታሰብ ተሸክፎ በየጦር ሜዳው መታየቱ ክፉ ተስፈኞችን አስደንግጧል። ቀበር ነው ያሉት ግዙፍ ህዝብ የሞት ሟርቱን አራግፎ ከነፍጡ ጋር የተነሳ ዕለት ገዳዮች እየፈረጠጡ ተደብቋል። አጉል እብሪት የወጠረው የብልጽግና ካምፕ ድንኳን ጥሎ እንዲያላዝን ያደረገ ድል እየተመዘገበ ነው። ጀትና ድሮን በሰማይ ቢመላለሱ፣ ታንክና መድፍ በምድር ቢያጓራ፣ ክላሽና ስናይፐር እንደ ቆሎ ቢንጣጣ የአማራ ህዝብን እውነተኛ ትግል ማሸነፍ አልቻለም። በትግል ውስጥ ያለው ሀቅ ላይ ጀግንነትና እውነተኛ ነፍጠኝነት በደማቁ ታትመዋል። አዲሱ የአማራ ትውልድ ውስጥ ያለው ያለሸነፍ ባይነት ደም የብአዴንን የባንዳነት ደም እየጠረገ ወደ ሙትነት ቀይሮታል። ይህም በትግሉ ውስጥ እንደ ግዙፍ ስኬት ሊወሰድ የሚገባው ነው። ብአዴን ከረዥም ጊዜ በደሉ ባሻገር ባለፈው ሁለት ዓመት ብቻ የፈጸመው የባንዳነት ተግባር እንኳ መከራውን እየተጋፈጠ ባለው ቀርቶ የሚመጣው ትውልድ የሚረሳና ይቅር የሚባል አይደለም። የአብይ አህመድ ፋሽስታዊ አገዛዝ በአማራ ህዝብ ላይ ይፋዊ የዘር ማጥፋት ዘመቻ ያካሄደው በብአዴን ብልጽግና ጋባዥነት ነው። ከወረራውም በኋላ በንጹሃን ላይ የተፈጸሙ የጅምላ ግድያዎች ዋነኛ አስፈጻሚ የነበረው ብአዴን ነው። አሁንም ድረስ በፍርስራሹ ላይ ቆመው የተንበረከከውን ድርጅት ለማቆም እየጣሩ ያሉ በመሆናቸው ትግሉን የበለጠ ማጠናከር ያስፈልጋል። ብአዴንን እንደገና የጠላት ብአዴንን እንደ ዋነኛ የጠላት ማዕከል የማይቆጥር የአማራ ትግል የሚያስመዘግበው ድል እንደሌለ በተግባር ታይቷል። የባንዳው ቡድን ላይ የሚወሰድ የትኛውም እርምጃ ከጀርባው ድል እንደሚከተለውም ተረጋግጧል። በእያንዳንዱ እርምጃ ውስጥ አሁንም ከብአዴን ላይ የሚነሳ ትኩረት መኖር የለበትም። በደቡብ አፍሪካ ከ ከአርባ በላይ ኢትዮጵያውያን ያለፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሀን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅ እና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን አርባ አራት ናቸው። ፖሊስ እንዳለው ከነዚህ ህገወጥ ። የኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮቡ በተሰማው ድምፅ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቢላ ማስንዶ ተናግረዋል። ኢትዮጵያውያን ስደተኞች ያሉበት ቦታ በፖሊስ ታውቁ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያን የተሻለ ኑሮ ፍለጋ በህገ ወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገ ወጥ ሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚደርስባቸው ከዚህ በፊት የወጡ ዘገባዎች ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣናት እና ዓለም አቀፍ ቦ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞች በህገ ወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊትም ገልጾ ነበር። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያ ያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶች ያሳያሉ። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ህይወታቸው አልፎ ሞዛምፒክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ሲጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱም ይታወሳል። ኢትዮጵያውያኑ በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ሲጓዙ ከፍተኛ ገንዘብ የሚከፍሉ ሲሆን በመንገድ ላይ ከባድ እንግልትን እንደሚያልፉም ይነገራል። ስደተኞቹ ደቡብ አፍሪካ ከደረሱ በኋላ ያለ በቂ ምግብ እና ውሃ ያለ ፈቃዳቸው በተጨናነቀ ሁኔታ በአንድ ስፍራ ታጉረው እንደሚቀመጡ ፖሊስ ከዚህ በፊት ማሳወቁ ይታወሳል። በዚህ ዓመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታገተው የቆዩና ኢትዮጵያውያን ናቸው ተብሎ የሚታመኑ 26 ሰዎች ማግኘቱን አስታውቆ ነበር። በቤት ውስጥ ከተገኙ ስደተኞች መካከል 15ቱ እርቃናቸው የነበሩ ሲሆን፣ በቤቱ አቅራቢያ የተገኙ ቀሪዎቹ 11 ሰዎች ደግሞ ጉዳት የደረሰባቸው መሆናቸውን ፖሊስ በወቅቱ ገልጸዋል። አንድ የኬንያ ፓርላማ አባል የታቀደ ነው በተባለ ጥቃት በዋና ከተማዋ ናይሮቢ ጎዳና ላይ በሞተርሳይክል በሚጓዙ ታጣቂዎች በተተኮሰባቸው ጥይት ተገደሉ። ፖሊስ እንዳሉ ጥቃት ፈጻሚዎቹ የምክር ቤት አባል የሆኑትን ቻርለስ ኦንጎዶ ወይረን በመኪና ከፊት ሆነው ሲከታተሉ ቆይተው ከሞተርሳይክል ላይ በመውረድ ከቅርብ ርቀት ተኩሰው ገሏቸዋል። የዚህ ወንጀል ባህርይ ኢላማውን የለየና ቀድሞ የታቀደ ነው በማለት የፖሊስ ቃል አቀባይ ሙቼሬ ኒጋ ግድያውን በተመለከተ በሰጡት መግለጫ ላይ ተናግረዋል። የኬንያ መገናኛ ብዙሃን ት የተቃዋሚ ፓርቲ አባል እና የምክር ቤቱ እንደራሴ ሲሆኑ ቻርለስ ቻርልስ ከሁለት ወራት በፊት ለሕይወታቸው ስጋት እንዳላቸው ገልጸው ነበር ተብሏል። ረቡዕ ምሽት ላይ በተፈጸመው ጥቃት የፓርላማ አባሉ ጠባቂና ሹፌር ጉዳት ስላልደረሰባቸው ግለሰቡን በፍጥነት ወደ ሆስፒታል ቢወስዷቸውም ሆስፒታል እንደደረሱ ሕይወታቸው ማለፉ ተገልጿል። ጥቃቱ የተፈጸመው ንጎንግ በተባለ ጎዳና ላይ በሚገኝ ተሽከርካሪዎች በሚበዙበት አደባባይ እና በአብዛኛው ትራፊክ ፖሊሶች እንዲሁም የደህንነት ካሜራዎች ባሉበት ስፍራ ነው። ግድያው ከተፈጸመ በኋላ ወዲያውኑ ከፍተኛ የፖሊስ አዛዦች ኮሚሽን መርማሪዎች ከስፍራው የደረሱ ሲሆን በክሰቱ ዙሪያ ምርመራ እየተካሄደ መሆኑን ፖሊስ አሳውቋል። ፕሬዚዳንት ዊሊያም ሮቶ በጥቃቱ ላይ ፖሊስ ጥልቅ ምርመራ እንዲያካሄድና ግድያውን የፈጸሙትን ተጠያቂ እንዲሆኑ ትዕዛዝ ሰጥቷል። ከጥቃቱ በኋላ ግድያው በተፈጸመበት ቦታ የተገኙ የምክር ቤት አባላት ድንጋጤና ቁጣቸውን በመግለጽ ፈጣን ምርመራ ተደርጎ ገዳዮች ለፍርድ እንዲቀርቡ ጠይቋል። የኬንያ ፓርላማ አፈጉባኤ ጉባኤ ሞሰስ ወንተጓላ የተገደሉትን የፓርላማ አባል የማይፈሩና የተከበሩ የህዝብ እንደራሴ እንደነበሩ በመግለጽ ግድያውን አሳዛኝ ብለውታል። ሟች የምክር ቤት አባል ቻርልስ በአንጋፋው ፖለቲከኛ ራይላ አዲንጋ የሚመራ ኑሬንጅ ዲሞክራቲክ ሙቭመንት ፓርቲ አባልና ከምዕራብ ኬን የተመረጡ የህዝብ እንደራሴ ነበሩ። የፓርቲው መሪ ኦደንጋ በታጣቂዎች የተፈጸመውን ግድያ ጭካኔ የተሞላበት በማለት በውጡት መግለጫም አውግዘውታል። አክለውም በግድያው የሀገራችንን ጀግና አጠናል ብለዋል ኦደንጋ። ውድ የቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ለአብሮነታችሁ እናመሰግናለን። ጤና ይስጥልን።